ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ለቤተሰቦች። መንግስት በየቀኑ እንግዲህ አዳዲስ ደንቦችን አዳዲስ ህጎችን እያወጣ ይገኛል። የህጉ መውጣት ብቻ ሳይሆን ከሌላው ጊዜ ለየት የሚያደርገው እነዚህ ህጎች ላይ የተጣሉ ቅጣቶች ተግባራዊ እየተደረጉ ግለሰቦች፣ ድርጅቶች ከፍተኛ የሆነ ገንዘብ እየተቀጡ ይገኛሉ። አሁን ደግሞ ግለሰቦችንና እንደዚሁም ድርጅቶችን በሚመለከት መንግስት አዲስ የጽዳት ህግ አውጥቷል። ይህ ህግ እንግዲህ ምንድን ነው የሚለው በድርጅቶችና በግለሰቦች ላይስ ምን አይነት ግዴታን ይጠላል የሚለውን የምነግራችሁ ነው የሚሆነው። በሌላ በኩል እንግዲህ ባለፈው የትራንስፖርት አሰጣጥን በተመለከተ እንደዚሁም ድርጅቶች ከሶስት ሰዓት ተኩል በፊት ቀድመው ምሽት ማለት ነው ድርጅቶቻቸውን እንዳይዘጉ የወጣውን ደንብ በተመለከተ ትራንስፖርት ሰጪ ድርጅቶች ከአራት ሰዓት በፊት አገልግሎት መስጠት እንዳያቆሙ ይህንን ካላደረጉ ቅጣት እጥላለሁ ብሏል። ዝርዝር ጉዳዩን እምነግራችሁ ነው የሚሆነው እንግዲህ አዲሱ በተለይም የጽዳት እንግዲህ እንዲወጣ ያደረገው እንደምታስታውሱት ከኮሪደር ልማቱ ጋር በተያያዘ በፍሳሽ የለቀቁ እንደዚሁም ደግሞ ቆሻሻ የደፉ ድርጅቶችን ከፍተኛ የሆነ በሚሊዮን የሚቆጠር ገንዘብ እየቀጣ ይገኛል። ባለፈው እንኳን ሁለት አንድ የለስላሳ መጠጥና እንዲሁም ደግሞ አንድ አልኮል ነክ መጠጦችን የሚያመርቱ ሁለት ፋብሪካዎች አንዳንድ ሚሊዮን ብር ወደ ወንዝ ተገቢውን ጥንቃቄ ሳያደርጉ ፍሳሾችን ለቀዋል በሚል አንዳንድ ሚሊዮን ብር መቀጣታቸው ይታወሳል። በተለያዩ ጊዜ የተለያዩ ድርጅቶች በመቶ ሺህ ብሮች የሚቆጠሩ በየቀኑ እየተቀጡ ይገኛሉ። ግለሰቦችም በዛው ልክ ነው እየተቀጡ የሚገኙት። በተለይም የኮሪደር ልማቱ ላይ ችግር አስከትለዋል ወይም ደግሞ ጽዳቱን ያልጠበቀ ነገር አድርገዋል በሚል ከፍተኛ ቅጣት ነው ሲጣል የነበረ። አሁን ደግሞ ግለሰቦችን የመኖሪያ አካባቢና እንደዚሁም ደግሞ ድርጅቶችን በተመለከተ አዲስ ህግ ወጥቷል። ይህ አዋጅ እንግዲህ ውይይት እየተደረገበት ነው የሚገኘው። በዚህ ህግ መሰረት እንግዲህ ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር ድረስ እንደዚሁም ደግሞ ድርጅቶች እስከ ሀምሳ ሜትር ድረስ የማጽዳት ኃላፊነት የሚጥል ነው ይህ ህግ እንግዲህ ቅድም እንደነገርኳችሁ መንግስት በጣም ስሬስ እየሆነ መጥቷል በዚህ በጽዳት ጉዳይ። ስለዚህ ህግ እንግዲህ በሚጸድቅበት ወቅት እያንዳንዱ ግለሰብ ከመኖሪያ ቤቱ አጠገብ እስከ ሀያ ሜትር ድረስ የማጽዳት ኃላፊነት አለበት። ድርጅቶች ደግሞ እስከ ሀያ ሜትር የማጽዳት ኃላፊነት አለባቸው ማለት ነው። እንግዲህ ይህ አዋጅ ግለሰቦቹ እነዚህን ግለሰቦች ከሆኑ 20 ሜትር፣ ድርጅቶች ከሆኑ ደግሞ 50 ሜትር የማጽዳት ኃላፊነትን ከመጣለም በተጨማሪ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶችን ሙሉ በሙሉ እንደሚከለክል ነው የተገለጸው። ከዚህ በፊት እንግዲህ የፕላስቲክ ማምረት የፕላስቲክ ምርቶችን ለቃ ማስቀመጫ፣ ለቃ መያዣ መጠቀም የሚከለክል ህግ እንደሚወጣ ተገልጾ ነበረ። ያ ህግ ግን ቶሎ ተግባራዊ አለመደረጉ በተለይም ይህን ህግ ከሰሙ በኋላ ሌሎች የዚህ የወረቀት ከረጢቶችን እና ሌሎ ከፕላስቲክ ውጭ ያሉ ባጎችን ቶሎ ብለው ገቢያውን ለመያዝ እንደዚሁም ደግሞ ቶሎ የገቢያውን ኦፖርቹኒቲ ለመጠቀም አምርተው ብዙ ምርት በእጃቸው ላይ የያዙ ግለሰቦች እና ድርጅቶች መንግስት ይህን ህግ ተግባራዊ ያድርግልን፣ መንግስት ያወጣውን ህግ ተማምነን ወደ ስራ ብንገባ ምርቱን ይዘን ለመቀመጥ ተገደናል በሚል ከፍተኛ ወቀሳ ሲያቀርቡ ነበረ። ውድ የተከበራችሁ ፕሮግራም ተከታታዮች፣ በሌላ በኩል ደግሞ እንግዲህ የፕላስቲክ ምርቶችን አለመጠቀም ለአየር ንብረት እንደዚሁም ደግሞ ለአካባቢ አለመበከል ጠቃሚ ቢሆንም አንድ ከረጢት ከወረቀት ወይም ደግሞ ከሌላ ከካርቶን እና መሰል ነገሮች የሚሰራ የባግ ተጨማሪ ኮስቶችን ስለሚጠይቅ እቃ በምንገዛበት ጊዜ ሌላ ተጨማሪ ወጪ ነው የሚሆንብን። እንደ ፌስታሉ እርካሽ አይሆንም። እስከ አርባ ብር እና ሰላሳ ብር ኮስት አለው ራሱ ጭማሪ ነው የሚሆነው እና ነጋዴዎች እቃ በሚገዙልንና በሚሸጡልንና በሱ አድርገው በሚሰጡን ወቅት የሱንም ኮስት ይጨምሩብናል፣ የሚል አስተያየት የሚሰጡ ሰዎች አሉ። ውድና የተከበራችሁ የፕሮግራሚንግ ተከታታዮች እንግዲህ መንግስት ይህንን የጽዳት ህግ ማወጣው ሀገሪቱ የጀመረችውን ጽዱና አረንጓዴ ኢትዮጵያን የመፍጠር አንዱ እንቅስቃሴን የሚደግፍ ስለሆነ ነው ብሏል። ለአንድ ጊዜ ጥቅም ላይ የሚውለው የፕላስቲክ ከረጢቶችም ለአሰባሰብ አዳጋችና አካባቢን በመበከል ማህበረሰቡን ለተለያዩ የጤና ችግሮች እየዳረጉ ስለሆነ መቆም አለባቸው ነው የተባለው። እንግዲህ ይህንን በተመለከተም አዋጁ እንግዲህ ለሕዝብ ተወካዮች ምክር ቤት ቀርቦ ይህ ከተደረገበት በኋላ ወደፊት ይጸድቃል ተብሎ ይጠበቃል። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ ወደ ሌላው መረጃ ሳልፍ እንግዲህ ይህም ከበድ ያለ ቅጣትን የሚጥል ነው። እንደምታስታውሱት እንግዲህ መንግሥት በተለይም በአዲስ አበባ ከተማ ያለውን የንግድ እንቅስቃሴ የበለጠ በማታ በምሽት ያደምቃል፣ እንደዚሁም ሰዎች እንዲለማመዱ ያደርጋል በሚል ደንብ ቁጥር 1852017ን አውጥቷል። በዚህ ደንብ መሰረት እንግዲህ የአዲስ አበባ ትራንስፖርት ቢሮም ከምሽቱ አራት ሰዓት በፊት የትራንስፖርት አገልግሎት በሚያቋርጡ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪዎችን መቅጣት ሊጀምር ነው በብሎ ነው። ይህን መረጃ እየሰማ ነው። በዚህ ደንብ መሰረት እንግዲህ በደንብ ቁጥር 185 2017 መሰረት በከተማ ማንኛውም የህዝብ ትራንስፖርት አገልግሎት ሰጪ እስከ ምሽቱ አራት ሰዓት ትራንስፖርት አገልግሎት መስጠት እንደሚጠበቅበትና ግዴታው እንደሆነ ተደንግጓል በዚህ ደንብ መሰረት ከዚህ በተጨማሪም እንግዲህ ከስምሪት መስመር ውጪ አገልግሎት መስጣት አቆራርጦ መጫንና ቢሮ ካወጣው ታሪፍ ውጭ ተሳፋሪን ማስከፈል እንደማይቻል ነው የአዲስ አበባ ትራንስፖርት ቢሮ የገለጸው ከዚህ መመሪያ ውጭ በህገ ወጥ መንገድ በሚንቀሳቀሱ የህዝብ ትራንስፖርት አገልግሎት ሰጪ ባለ ንብረቶችና አሽከርካሪዎችን በደንቡ የተቀመጠውን ቅጣትር፣ ከመነሻ በማድረግ አምስት ሺህ ብር እቀጣለሁም ነው ያለው የአዲስ አበባ ትራንስፖርት ቢሮ። ይህንንም ያለው እንግዲህ በተለይም በዋና መስመሮች ላይ የሚገኙ የንግድ ተቋማት እስከ ምሽቱ ማነው ሶስት ሰዓት ተኩል ድረስ እንዲሰሩ በመገደዳቸው በዚህ ደንብ ቁጥር 185 2017 ከዛ በኋላ ሱቆቻቸውን ዘግተው የንግድ ድርጅቶቻቸውን ዘግተው በሚወጡበት ሰዓት ትራንስፖርት ካላገኙ ለተለያዩ ችግሮች ስለሚጋለጡና የህዝቡም አንዱ ጥያቄ ይሄ በመሆኑ ትራንስፖርት ሰጪ ድርጅቶችና ግለሰቦችን ደግሞ የህዝብ ትራንስፖርት አገልግሎት የሚሰጡትን እስከ ምሽቱ አራት ሰዓት ቢያንስ ሰው ሶስት ተኩል ዘግቶ ከወጣ እስከ አራት ሰዓት ደግሞ እንዲሰሩ በማድረግ የትራንስፖርት ሲሰራ ያመሸው ወይም ደግሞ ሱቁን እንዳይዘጋ በዚህ ደንብ መሰረት የተገደደው ሰው ትራንስፖርት እንዲያገኝ ለማድረግ በማሰብ ነው። እንግዲህ ውድና የተከበራችሁ የፕሮግራም ተከታታዮች ቅድም እንዳልኳችሁ የአዲስ አበባ ከተማ አስተዳደርም ሆነ የፌዴራል መንግስቱ እንግዲህ የተለያዩ አዋጆችን እያወጡ ይገኛሉ። አዋጆችን፣ ደንቦችን፣ መመሪያዎችን እያወጡ ይገኛሉ። እነዚህም ደንቦች ደግሞ በፊት አዋጆች፣ ደንቦች፣ መመሪያዎች ወጥተው በተለይም የገንዘብ ቅጣት የሚጣልባቸው ዝም ነበር የሚባሉት። በአሁኑ ሰዓት ግን ደንቦችና መመሪያዎች ከወጡ በተለይም የገንዘብ ቅጣትን የያዙ ከሆኑ በፍጥነት ነው ተግባራዊ የሆኑ ያሉትና፣ ብዙ ገንዘብ ነው በቅጣት መልክ እየተሰበሰበ ያለ። ውድና የተከበራቸው የፕሮግራም ተሳታዮች ስለዚህ እነዚህን ሁለት መረጃዎች እንግዲህ ሰምታችሁ አስፈላጊውን ጥንቃቄ እንድታደርጉ፣ እንደዚሁም ደግሞ መረጃውን የምትፈልጉ ሰዎች መረጃውን ልስጣችሁ ብዬ ነው። መልካም ምሽት እንዲሆንላችሁ መኛለሁ ባባይ